እኔ ለኢህአዴግ ሊቀመንበርነት ስጠቆም ልክ በሁለት ሀገራት መካከል እንደሚፈጠር ውጊያ አይነት ሰዎች ሲወራጩ፣ ከወንበር ሲነሱ፣ ሲቆጡ፣ ሲከሱ፣ በጣም በስፋት ጊዜ ወስደው ሲናገሩ፣ ልክ ሰው በጣም በስሜት ሲናገር እስፒች መጽሐፍ ጀመርኩኝ። ከንግግሩና ከቁጣው ብዛት ፕሬዚዳንት እንደመሆን አወቅኩት። የአገር መሪ ለመሆን የሚያስችለውን የፓርቲ ሊቀመንበርነት አይገባህም፣ አትችለውም ያሏቸውን ሰዎች ተቆጡ የሚሉት ሰባተኛው ንጉሥ ሰባተኛ ዓመት የንግሥና በዓላቸውን በሚዲያዎቻቸው ጫጫታና በባለሥልጣኖቻቸው የፌስቡክ ጋጋታ አክብረውታል። እሳቸው ግን የሉም። ጠቅላይ ሚኒስትሩ ከሚወዱት ቴሌቪዥንና ካሜራ ፊት በዚህ የበዓለ ንግሥናቸው ሰሞን አልታዩም። በእርግጥማ ዐቢይ ከኢቲቪ ሪፖርተሮች በላይ ከፋና ዘጋቢዎችን በበለጠ በየቀኑ የሚታዩበት ቴሌቪዥን ላይ ከተከሰቱ ሁለት ሳምንት ሆኗቸዋል። ከሁሉም ከሁሉም በዚህች እንደ ነፍሳቸው በሚወዷት ሰባተኛው ንጉሥ ነኝ ባሉባት ሰባተኛዋ መጋቢት ላይ በይፋ አለመከሰታቸው በጤና እንዳልሆነ ያስገምታል። ምናልባት በ2014 ክረምት እንደሆነው እንደገና ለጭንቅላት ቀዶ ጥገና ሆስፒታል ገብተው ሊሆን ይችላል። ይህ የሚታወቀው እነ ዳንኤል ክብረት በአንዱ ማለዳ ተነስተው ኢትዮጵያ ታመስግን የሚል ጩኸት ሲጀምሩ ነው። በዚያ ሰሞን በዚያ በ2014 ክረምት ጠቅላይ ሚኒስትሩ ለሳምንታት እንዲህ እንደ ሰሞኑ ከጠፉ በኋላ ሐምሌ 21 ማለዳ ላይ እነ ዳንኤል ክብረት ማልደው ተነስተው ኢትዮጵያ ታመስግን የሚል ሁካታ የማስተጋባታቸው ምክንያት አብይ የተሳካ ጭንቅላት ቀዶ ጥገና ማድረጋቸው እንደሆነ የታወቀው ወዳውኑ ነበር። የመንግስት ሹሞችና መስሪያ ቤቶች ብቻ ሳይሆኑ መጅሊሱም ሲኖዶሱም ሲያመሰግን የዋለበትን ያንን ክስተት ግን ኢትዮጵያ የምታመሰግነው ለምንድን ነው? በጦርነት ስለደቀቀች፣ ሚሊዮን ዜጎቿ ስለረገፉ፣ ወይስ ስለደህየች ብሎ የጠየቀ የለም። ጠቅላይ ሚኒስትር አብይ ያለ ልማዳቸው ሰሞኑን ጠፍተዋል። ምናልባት በጤና ከተመለሱ የቤተመንግስቱ ራስ ፑቲኖች፣ የብልጽግና ቄስ ሞገሲዎች በክፍል ሁለት የኢትዮጵያ ታመስግን ዘመቻቸው ይመለሱ ይሆናል። ሳምንታዊውን የአምባገነኖች መዘክራችንን ግን ብልጽግና ወደ ስልጣን የመጣበትን ሰባተኛ ዓመት፣ ንጉሱ ያልታደሙበትን ሰባተኛ መጋቢት መነሻ አድርገን ለአገዛዙ አምባገነናዊ መሆን ተጠያቂው ማን ነው የሚለውን ለመመልከት እናውለው። ዛሬ ኢትዮጵያ በየአቅጣጫው የምትደማበት የጦርነት ስርዓት እንዲተከል ይህንን የሚያህል ግዙፍ ብዙ መመካከር ብዙ ኃይል ማሳተፍ በሚገባው ትልቅ አገር ላይ አንድ ሰው ያሻቸውን እንዳደርጉ ያደረገው ሁኔታ እንዴት ተፈጠረ? አምባገነን ለሆን ነው እያሉ ቀጠሮም እየሰጡ እያሳወቁና እየተናገሩ ሰባት ዓመት የሰነበቱት ጠቅላይ ሚኒስትሩ በህዝባቸው ላይ ጭካኔ በአገራቸው ላይ እልቂት ያስከትሉ ዘንድ እንዴት ተቻላቸው? ይህንን ለመመርመር ንጉሱ በሌለበት የተደገሰው የንግስና በዓል የዝግጅታችን ምክንያት ነው። ይህ ሁላችሁ አንድ ነገር መገንዘብ አለባችሁ መምህራን የኢትዮጵያ መንግስት ዲክታተር ለመሆን ጫፍ ላይ ያለ መንግስት ነው። ጫፍ ላይ ልምምድ የለውም፣ ዲሞክራሲ ላይ እንዲያው ነካ ስታረጉት ቶሎ አዋጅ አውጥቶ ቶሎ መጨፍለቅም ማሰርም ይችላል። ይሄን ታቁታላችሁ። በዚህ ንግግር ውስጥ ያለው ገለጻ የሚያሳስብ እንጂ የሚያስጨበጭብ አልነበረም። አምባገነን ለሆን ጫፍ ላይ ነኝ ሲሉም ማጨብጨብ፣ አዋጅ አውጥቼ እጨፈልቃለሁ ሲሉም ማጨብጨብ፣ አስራለሁም ሲሉ ማጨብጨብ እጨፈልቃለሁ ማለት በብልጽግና መዝገበ ቃል በመደዳ እገድላለሁ መሆኑ እየታወቀም አዋጅ አውጥቼ ያስራለሁ ማለትም አማራ በተገኘበት ሁሉ እንዲታሰር፣ ትግርኛ የሚናገር ሁሉ ወደ ኮንሰንትሬሽን ካምፕ እንዲገባ፣ የተቃወመ ኦሮሞ ሁሉ ሽብርተኛ ተብሎ ከርቼል እንዲጣል ማድረግ ቢሆንም አድማጭ ታዳሚው ግን ማጨብጨብ ስራው ነበር። ይህ አምባገነንን የማዋለድና የማላመድ ማኅበረሰባዊ ተግባር በጭብጨባ ታጅቦ አሁን አገርን አፋፍ ላይ አድርሷል። በእርግጥ እሳቸው እቅዳቸውም የቀደመ ተግባራቸውም የሚያመለክተው በኢትዮጵያ ጥቅሞች ላይ ሲያሴሩና ሲሰሩ መኖራቸውን ነበር። ለውጭ አገር መንግስታት እሰልል ነበር የሚል ሰው የአገር ፍቅር ኖሮት ያስተዳድራል ብሎ መጠበቅ፣ ህዝብንና ተቀናቃኝ ኃይሎችን ማጋጨት፣ ማኅበረሰብንም ማታለል ስልጣንን ያሰነብታል በሚል እርካብና መንበር ብሎ የጻፈ ሰው ለአገር አንድነትና ሰላም ይሰራል ብሎ መመኘት የማይቻል ነገር ነው። አንድ የፖለቲካ ልምድና ንባብ የሌለው የረባ ትምህርትና ስልጠና ያልወሰደ ደግሞም አብዛኛውን እቅዱን በጉልበት ለማስፈጸም ከተፈጠረ መከላከያ ውስጥ የመጣ አንድ ኮሎኔል የአገር መሪ ሲሆን ዴሞክራሲም ሰላምም የሲቪል ፖለቲካም እንደማይኖር የታወቀ ነገር ነበር። እናም አምባገነን ልሆን ጫፍ ላይ ነኝ የሚል ማስታወቂያ አብይ አስቀድሞ ማስነገር አይገባቸውም ነበር። እንዲህ ያሉ ንግግሮችን በሚናገሩበት አምባገነን ሊሆን ነው እያሉ በሚያለማምዱበት ወቅት ማጨብጨብ ግን ፋሺዝምም ሆነ ዲክታተርሺፕ በፍጥነት እንዲወለድ የሚያደርግ ማህበረሰባዊ ይሁንታ ነበር። መጀመሪያ አምባገነን መሆን እንደሚችሉ ሲናገሩ ተጨበጨበላቸው። ቀጥሎ መግደልን ሕዝብ ሊያደንቅ እንደማይገባ በአጽንኦት ደጋግሞ ተናገሩ። በዚህም ሕዝብ ሞትንና ጭፍጨፋን ተለማመደ። እንዲህ ያለው ጠባይ የአምባገነኖች ስልት መሆኑን የሚተነትን መጽሐፍትን ካስነበቡ መካከል የሃያኛው ክፍለ ዘመን ጀርመናዊት የፖለቲካ ፈላስፋና ሳይንቲስት ሃናህ አረንደንት ዘ ኦሪጂን ኦፍ ቶታሊታሪያኒዝም በሚለው መጽሐፋቸው ይህንን ጉዳይ ባናሊቲ ኦፍ ኢቪል ሲሉ ይገልጹታል። ሰዎች ሲገድሉም ሆነ የጭካኔ ተግባራት ሲፈጸምባቸው ዜጎች ይህንን ሀይ የማለት ሞራል ሲያጡ፣ ይልቁንም ሲደግፉት የሚታዩበትን ሁኔታ ነው ባናሊቲ ኦፍ ኢቪል የሚሉት። በኢትዮጵያ ውስጥ እገድላለሁ ብለው ጠቅላይ ሚኒስትሩ ሲናገሩ ማጨብጨብ፣ አስራለሁ ብለው ሲናገሩም ማጨብጨብ፣ የአገሩን ሁኔታ ሁሉ ለእኔ ጣሉት ብለው ሲናገሩም ማጨብጨብ፣ ዛሬም የቀጠለ የጥፋት ተባባሪነትና የፈላጭ ቆራጭ ወልዶ አሳዳጊነት የቀጠለ ነው። አሁን የሚያስፈልገው የሽግግር ሀሳብ ነው። ለሽግግር መንግስት ብዙ ትልም ያሸጋግርላቸዋል። እዚህም ጋር ጭብጨባ አለ። በዚያ ሰሞን ሙሴ እያለ የሚዘምርላቸው መበረከቱን ያስተዋሉት ጠቅላይ ሚኒስትር ዐቢይ የአገሪቱን ችግር አካታች በሆነ መንገድ ሁሉንም ባለድርሻ አካላት ባሳተፈም አኳዋን ለመፍታት የሚያስችል ስልት እንዲፈልጉ ሲጠየቁ እኔ ያሻግራችኋለሁ ብለው መለሱ። ሙሴ እንኳን እኔ ያሻግራችኋለሁ ብሎ ያልደፈረውን ቃል እሳቸው በፈርዖን ቤት ያደገ ሙሴ የሚል መወድስ ሲበዛላቸው ጊዜ አሻግራችኋለሁ ብለው ደፈሩ። ይህንን ሲናገሩም ሞቅ ያለ ጭብጨባ ያጅባቸው ነበር። አስገራሚው ነገር ይህንን ንግግር የሚያደርጉት የተጨበጨበላቸውም በአሜሪካ በሚገኙ ተቃዋሚ ፖለቲከኛንን ባሉና በዲያስፖራ ሊቃን ፊት ነው። ይህንን የሚያህል አገር በአንድ ሰው ትከሻ እንዲሸጋገር መፍቀድ ተገቢ አይደለም ብሎ የሞገታቸው ሳይሆን አበጁ ንጉሥ ሆይ የሚል ኃይል አጨበጨበላቸው። በእርግጥ መጋቢት አራትና ብልጽግና ለውጡ የሚለው የፖለቲካ ዘመን አንድ ጠቀሜታ አምጥቷል። እሱም ያንን አድርባይ ወላዋይ በጥላቻ የታወረና ጯሂ የአገሪቱን ልሂቅ ግልጥልጥ አድርጎ እርባና ቢስ ብቻ ሳይሆን የአገር ደህንነት ስጋት እውቀትም እውነትም የሌለው ገለባ መሆኑን አሳይቶ አልፏል። እናም ይህ ኃይል ህዝብን በማሳሳት የማያውቃቸውን ጠቅላይ ሚኒስትር የአገር መድህንና ሙሴ ናቸው በማለት አምባገነን አላምዶና ዋልዶ አገሪቱን አሁን ላለችበት ደረጃ አድርሷል። ዘ ሪቮልት ኦፍ ዘ ኤሊትስ ንድ ዘ ቢትሪል ኦፍ ዲሞክራሲ የሚለውን መጽሐፍ በ1990ዎቹ አጋማሽ ያስነበበው ክርስቶፈር ላስች አንድ ግለሰባዊ አምባገነን የሚፈጠረው በዚያች አገር ያለ የፖለቲካ ኢኮኖሚ የባህልና የሃይማኖት ልሂቅ ተቋማት እምነት እንዲጣልባቸው ግለሰቦች ብቸኛ መፍትሄ አምጪና አዳኝ ሆነው እንዲታዩ የሚያደርግ ስራ በመሰራቱ ነው ይላል። ከዚህ ጋር የሚመጋገብ ሐሳቡን ዘርዘራ አድርጎ የጻፈው ፍሬድሪክ ዲቦር በበክሉ ሃው ኤሊትስ ኤት ዘ ሶሻል ጀስትስ ሙቭመንት በሚለው ምንባቡ አንድ የፖለቲካ ልሂቅ ማህበረሰብን ከማሻሻያ እይታዎች እንድርቅ ወሳኝ ጥያቄዎችን እንዳያነሳ በማድረግ በስልጣንና ተያያዥ ጉዳዮች ላይ ንቁ እንዳይሆን በማድረግና ከአቅጣጫ በማስወጣት ለአምባገነን ግለሰቦች ምቹ ሁኔታን ይፈጥራል ይላል። የፖለቲካ ሳይንስና ታሪክ ቲዎሪውም ተግባሩም ለዓለም ያስተማረው ይህንን ቢሆንም የብልጽግናዎች አለቃ ዛሬ በአገሪቱ ውስጥ የተፈጠሩትን ቀውሶች በፈረቃ እንዲያስፋፉ የአገሪቱ ልሂቅ ሚና እንደነበረው ግን ሲያምን አይስተዋልም። እሳቸው በአንጻሩ የአገር ውስጥ ልሂቅ ብቻ ሳይሆን የውጭ ዲፕሎማትና መሪዎችም አምባገነን እንደሆኑ ምክር እንደሚሰጧቸው የሚናገሩ ናቸው። በቅርቡ አንድ የአውሮፓ ሰው አግኝቼ ይሄ በጋራ እንሁን የምትሉት ነገር ለኢትዮጵያ እኮ አይመችም። ኢትዮጵያ እንደ ትናንቱ ከፋፍሎ መግዛት ነው የሚሻለው። ከፋፍሎ ለመግዛት ደግሞ እንዳንተ አይነት ከማጆሪቲ አካባቢ የመጣ ሰው ይመቸዋልና ለምን መቀየር ፈለክ? አሳሰብህን የከፋፈልክ እያጋጨህ ብትገዛ ይሻለም ወይ አለኝ። እሱ ለገዢዎች ነው። እኔ እኮ ገዢ አይደለም ማገልጋይ ነኝ አልኩት። እዚህም ጋር ጭብጨብ አለ። እንዲህ ያለ ወተት የመሰለ ነጭ ውሸት እየተናገሩም ይጨበጨብላችኋል። አንድ ሰው ለዚያውም ከአውሮፓ የመጣ ሰው እያጋጨህና እየከፋፈልክ ምራ ብሎ ሲመክራቸው እሳቸው ግን እኔ እኮ ገዢ አይደለሁም አገልጋይ ነኝ ብየመለስኩለት ብለው ሲናገሩ የሚያጨበጭበው የቤተ መንግሥቱ ምዕመን ስራውን ሰራ እንጂ ሌላ ተግባር ፈጸመ ተብሎ ስም ላይወጣለት ይችላል። እንዳም ሆኖ ትክክለኛውን ፖሊሲያቸውን እዚህ ላይ ገልጸውታል። ከማጆሪቲ ማህበረሰብ የመጣህ ስለሆንክ እያጋጨህና እየከፋፈልክ ግዛ ብሎ የሚመክራቸው ጤነኛ አእምሮ ያለው ሰው ይኖራል ተብሎ ባይጠበቅም እሳቸው ግን ሕዝብ እምቢ ብሏቸው አልተላለቅም አልገዳደልም ብሏቸው እንጂ ደጋግመው የልቂት ጥሪ ጠርተዋል። አምባገነን ለመሆን ማይኖሪቲ ወይም ማጆሪቲ የሚባል ነገር ባይኖርም በእሳቸው ደብተር ላይ ግን ይህ መጻፉን በተግባራቸው አሳይተዋል። ኦሮሞ ብዙ ነውና አንተም በኢትዮጵያ ውስጥ ብዙ ሕዝብ ካለው የኦሮሞ ብሔር ስለተገኘህ ለምን አጋጭተህ ወይም ከፋፍለህ አገር አትመራም አለኝ የሚሉት የራሳቸውን ፖሊሲ ለመሆኑ ማየት የሚቻለው ከንግግሮቻቸው ብቻ ሳይሆን ከተግባራቸውም ነው። የእሳቸውን አገዛዝ የኦሮሞ መንግሥት ለማስመሰል በተደጋጋሚ ሲናገሩ መንግሥት የተነካ ብለው ከለገጣፎና ሰበታ አርሶ አደርና ወጣት ተሰልፎ መጣ፣ በአዲስ አበባ ከፍተኛ ኦሮሞ ጠላ ኃይሎች አሉ እያሉ የተናገሩትና እንደ ሽመልስ አብዲሳ እንደ ብርሃኑ ጁላሚ ያሉ ሹማምንት ይህ መንግሥት የኦሮሞ መንግሥት ነው ብለው የገለጹትን በሰላማዊ ሰልፍ ጭምር ስራችን አራት ኪሎ መጠበቅ ነው እያሉ ያስነገሩትን ስንደምርበት ያ አውሮፓዊ ነገረኝ ብለው የተናገሩት ንግግር የእሳቸው እቅድና ተግባር መሆኑን መገንዘብ እንችላለን። በሰሞነኛው ሰባተኛ ዓመት የእሳቸው የሥልጣን ዘመን መወድስ ሰልፍ እንዲወጣ ካልተወጣም እንዲቀጣ በተደረጉባቸው የኦሮሚያ ከተሞች ላይ እንዲታይ የተደረገው ህዝብ በሌሎች በጥርጣሬ ህዝቡ እንዲስተዋል የተለየ ተጠቃሚ እንዲመስልና ጠላት እንዲበዛበት ለማድረግ የተፈጸመ መሆኑን ስናሰላስል አንድ አውሮፓዊ ነገረኝ በሚል ከተገለጸው ጋር ቤት የሚመታ ሆኖ እናገኘዋለን። ለዚያም ነው ስራችን አራት ኪሎን መጠበቅ ነው የሚል መፈክር እንዲጎላ የተደረገው። ለአብነት ይህንን በምስሉ ላይ የሚታየውን ሰልፍና ሰልፉን የመሩትን የባቱ ከተማ ከንቲባን ንግግር እንመልከት። ከንቲባው የት ናችሁ ብለው ሲጠይቁ ታዳሚው አራት ኪሎ እያለ ይመልሳል። ከንቲባውም አራት ኪሎ ምን ልናደርግ ብለው በድጋሚ ይጠይቃሉ። ልንጠብቀው ይገባል ሲል ሰልፈኛው ይጮሃል። ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪሎ ኪ ይህ መንግስት የኢትዮጵያን መንግስት ከሆነ ጠቅላይ ሚኒስትሩን በእርግጥም ከፋፍሎ መግዛትና አጋጭቶ መምራት ስራቸው ካልሆነ አገልጋይነትን መገለጫቸው ከሆነ ለምን በሌላ የኢትዮጵያ አካባቢዎች ይህንን መንግስት ለመጠበቅ አራት ኪሎንም ለመከላከል የሚወጣ ሰልፈኛ አልታየም ብሎ መጠየቅ የተገባ ነው። እንዲም ሆኖ አንድ ስሙንና ኃላፊነቱን ያልጠቀሱትን አውሮፓዊ ዋቢ አድርገው እንደተናገሩት የስልጣናቸው ምንጭ ማጋጨትና ህዝብ እርስ በርሱ እንዲጠራጠር ማድረግ ነውና የኦሮሚያን ህዝብ በጠላት መጣብህ ጩኸት የመንበራቸው ዘበኛ ማድረግ ይሻሉ። እናም አራት ኪሎን እንጠብቀዋለን እንዲባል ያስደርጋሉ። አራት ኪሎ በድሮንና በታንክ ሲቀጠቀጥ ለሚውለው የኦሮሞ አርሶ አደርና በመንግስታዊ ዝርፍ ያለተወረረው ከተሜ ምን ይሰራለታል የሚለው ወሳኝ ጥያቄ በገዢዎች ዘንድ አይነሳም። ስለዚህ ጉዳይ ሰሞኑን አነጋጋሪ አስተያየታቸውን ያሰፈሩት አቶ ታዬ ደንዳ በኦሮሚያ ውስጥ የሰባተኛውን አመት የሰባተኛ ንጉሥ የንግሥና ቀን በማስመልከት በክልሉ ብቻ ሰልፍ እንዲካሄድ የተደረገበትን መንገድ ከመቼውም ጊዜ በላይ በመከራ የተዘፈቀውንና የሞተ ዘመዱን እንኳ ለመቅበር የተቸገረውን ኦሮሞ ልዩ የስርዓቱ ተጠቃሚ ለማስመ የሚመስልና ከወንድሞቹ ጋር የማቃቃር ድራማ መሆኑ ይገመታል ማለታቸውም፣ ለዚህ ይሆናል። ይህ ህዝብን ከህዝብ ጋር እንዲጠራጠር በማድረግ መግዛት ከአምባገነኖች ጠባይ መካከል አንዱ ነው። በማህበረሰብ መካከል ትምምን ሳይኖር ሲቀር፣ ህብረት ሲጠፋና መጠራጠር ሲያይል ለአምባገነን ገዢዎች ምቹ ሁኔታ እንደሚፈጠር ስለ ጉዳዩ የጻፉ ሁሉ ተስማምተውበት ያደረ ጉዳይ ነው። ለዚያም ነው በአሁኑ ወቅት ህዝብ ተቋማትንም ባለስልጣናትንም ፖለቲከኛንም ሚዲያንም ላለማመን ወስኖ ግራ በተጋባበት በዚህ ወቅት እርስ በርስም ማመን ማህበረሰባዊ መጠራጠሩና የጎንዮሽ ግጭቱ እንዲበረከት መንግስት አበክሮ እየሰራ ያለው አምባገነን ልሆን ጫፍ ላይ ነኝ፣ አፋፍ ላይ ደርሻለሁ ብለው እየተናገሩ ሰባት ዓመት ሙሉ በጦርነት በእስራት በማፈናቀል በንብረት ነጠቃና ጅምላ ግድያ ላይ የከረሙት ጠቅላይ ሚኒስትሩ አምባገነናዊ ድርጊታቸው እያየለ መምጣቱን በማስመልከት ሲናገሩ አምባገነን ብሆን ኖሮማ ቤተ መንግስት የስር በሠራሁት መንገድ ላይ የሸናውን ሰው አስረው ነበር በማለት ማሪነታቸውን ሊናገሩ ሲሞክሩም ተደምጠው ነበር። መንግስት ወደ አምባገነነት እየተቀየረ ነው፣ ዲሞክራሲ እየላላ ነው፣ ጥያቄዎች አሉ ለሚለው ጉዳይ በጣም ብዙ መታሰር የሚገባቸው ሰዎች በየቀኑ ይታለፋሉ። ለምሳሌ ለምሳሌ እዚህ ሸራተን ጀርባ አንድ በኢትዮጵያ ደረጃ ውብ የሚባል መንገድ ሰጠናል ስራ ከጀመረ አስራ አምስት ቀን ገደማ ቢሆን ነው። በብዙ ልፋት የተሰራው ተመርቆ ሳምንት ሳይሞላው ሰዎች እዛ ወቆይ ላይ ቆሙ ሽንት ሸናል። በስንት መከራ የተሰራ ስራ ማለት እነዚህ ሰዎች ቢታሰሩ አግባው አይደለም። የራሳቸው ምስለኔዎች እንኳን እንዲህ አብዝተው እንዲስቁባቸው ያደረገው ይህ ገለጻቸው የሚናገረው እኔን ተቸህ አስተዳደሬንም ተቃወምክ ብቻ ሳይሆን ሽንት ሸናህን ብዬ ማሰር መብት አለኝ እያሉ መሆኑን ጭምር ነው። በአሁኑ ወቅት በአገሪቱ ውስጥ በተለይም በአዲስ አበባ እሳቸውንም ሆነ አገዛዛቸውን ቀና ብሎ የሚናገር ሰው የለም። የአገዛዙን አካሄድ የተቸው ሁሉ ወይ ተገድሏል አለያም ታስሯል። ከዚህ የተረፈውም ተሰዷል። ሌላውም ለመሞትና ለመታሰር ፈረቃውን እየጠበቀ ነው። በሰባተኛው ዓመት የብልጽግና ሰሞን ብዙዎች በጠቅላይ ሚኒስትሩ ጭካኔና አምባገነንነት ተስማምተው አስተያየቶችን ሲሰጡ ተስተውለዋል። በእርግጥም ባለፉት ሰባት ዓመታት የጠቅላይ ሚኒስትር አብይ ደጋፊና ተደማሪ ሁሉ እየተንኮታኮተ፣ እየተበታተነ አሁን ጥቂት የጥቅም ሸሪኮች ብቻ አጅበውት የሚያሸበሽቡበት ጊዜ ላይ ተደርሷል። እንዳም ሆኖ ከስድስት ዓመት በፊት ለምን ደገፍኳቸው ከአራት ዓመት በፊትስ ለምን አጨበጨብኩላቸው ከአምስት ዓመት በፊትስ ለምን ሙሴ እያልኩ ዘመርኩላቸው ብሎ መጠየቅ ወደፊት በድጋሚ አምባገነን ላለማዋለድና ላለማላመድ የሚያገለግል መላ ሊሆን ይችላል። ከዚህ በተጨማሪም አሁን ከተገባበት አዘቅት ውስጥ ለመውጣትም የራሱን መፍትሄም ሊያዋጣ ይችላል። የብልጽግናው አገዛዝና አለቃው ላነበሩት የጭካኔ ስርዓት አስቻይ ኃይሎች እነማን ናቸው በሚል ማዕቀፍ ስር የዳሰስኑን ሳምንታዊውን የአምባገነኖች መዘክራችንን በዚሁ እናጠናቅቃለን። መልካሙን ሁሉ መመኘትን እንሰናበታለን።